ጤና ይስጥልን። የተለያዩ የገንዘብ የምጣኔ ሀብት፣ የመዋለንዋይ የንግድና የተለያዩ የስራ መረጃዎችን የምናቀርብበት ሰዓታችን ላይ ነው የምትገኙት። እስከ መጨረሻው በመከታተል ከዚሁ ከምናስተላልፈው መረጃ ተጠቃሚ እንድትሆኑ እንጋብዛችኋለን። ይህንንም ስታደርጉ እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው ተከታተሉ ኪ ሃውሲንግ እና ጎጆ ብሪጅ የተባሉ ድርጅቶችን ዛሬ ልናያቸው ወደድን። በዚህም ጀምር እነዚህ ሁለት ድርጅቶች ምንድን ነው የሚሰሩት ሪል ስቴት ይገነባሉ ፋይናንስ ያቀርባሉ ወይስ ምንድን ነው ስራቸው የሚል ጥያቄ ካቀረብ በአፋቸው እንደተናገሩት ሪል ስቴት አይገነቡም ፋይናንስም አያቀርቡም። ታዲያ ምንድን ነው የሚሰሩት? በሻጭ በቤት አቅራቢና በቤት ፈላጊ መካከል መሆንና የድለላ ስራ መስራት ነው። የድለላ ስራ በገዢና በሻጭ መካከል ድልልና ከገባ የቤት ዋጋ ወይም የቁስ ዋጋ ይጨምራል ወይስ ይቀንሳል የሚሉትን ያዙና ወደሚቀጥሉት ጥያቄዎች እንሂድ። ባለቤቶቹ የማን ናቸው? ይሄ ጥያቄ ሁል ጊዜ ባለቤቱ የማን ነው የሚለውን ጥያቄ ሁል ጊዜ መጠየቅ አለባቸው። በፒራሚድ እስካም ውስጥ የነዛ ድርጅቶች ባለቤቶች በይፋ አይታወቁም። የፈረደበት ስራ አስኪያጅ የሚባል ይቀጥራሉ። አካውንቱን በእሱ ያንቀሳቀሳሉ። ምንም አይነት የገንዘብ ንክኪ ከእነዚህ ሰዎች ጋር አይኖርም። እና ምን ያህል ህጉን እንዳጠኑት የሚያሳይ ነው ሌላው ሀገር ውስጥ ንብረት አላቸው ወይ ድንገት ይሄ የተጀመረ ነገር ፌል ካረገና ጉዳዩን ወደ ህግ ቤት እየሄጄ በፍትሐ ብሔር ከስሼ ያላቸውን ንብረት አሽጬ ገንዘብ እንቀበላለው ብንል እነዚህ ድርጅቶች ቁስ አላቸው ቋሚ ንብረት አላቸው ወይ ህንፃ አላቸው የተለያዩ ሊሸጡ የሚችሉ ነገር አላቸው ወይ ካል ያላቸው ኮምፒውተር ሰራተኛ እና የተከራዩት ቤት ብቻ ነው። ይህም በፈለጉት ሰዓት በፈለጉት ሰዓት የሚለቃቀሙት ነገር እንዳይኖር ያደርጋቸዋል። እጅና እግራቸውን ሻንጣቸውን ይዘው ጥርቅ እንዲሉ ምክንያት ይሆናል። ገንዘብ ማስመለስ ከዚህ ድርጅት ጋር የገባት ውል አፍርሼ ገንዘብ ላስመልስ ብትሉ ይመልሱላችኋል? ነው የሁለቱም ይለያያል። የኪ ሃውሲንግ ውሌን አቋርጬ ገንዘቤን ልቀበል ብትሏቸው አስር ዓመት ትጠብቃለ ይሉሃል። ይሄን ከሕግ አግባብ እናየዋለን። እንደዚህ አይነት ውሎች ከሕግ አግባብ ተቀባይነት አላቸው የላቸውም? የሚል የሕግ ባለሙያን መድበን በደንቡ የምናየው እና እነሱ አስር ዓመት ስላስፈረሙን ገንዘባችን እነሱ ጋር አስር ዓመት ይቆያሉ። መቆየትስ ህጋዊ ነው ወይ የሚሉትን ማየት ይጠበቃል። እናያቸዋለን። ከህግ ባለሙያች ጋር እየተነጋገርኩበት ነው ያለው። የጎጆ ብሪጅ ግን እንደስፋለ። ጎጆ ብሪጅ ምንድን ነው? እናንተ ከዚህ እንትን ለመውጣት ከፈለጋችሁ ሌላ አዲስ ሰው ማስገባት ይጠበቅባችኋል። ሌላ አዲስ ሰው ስታስገቡ፣ አዲስ የሚገባው ሰውዬ ብሩን ለእናንተ ይሰጥና እሱ በእናንተ ቦታ ላይ ይመዘገባል። ይሄ ነው እንግዲህ ትልቅ ወንጀል፣ እስካም ነው ሌብነት ነው የምንለው የእናንተ እና የሰውዬው አግሪመንት ጎጆ ብሪጅን ያስጠይቀዋል ወይ? ልክ ሰው ብትል ያስገባው ለማን ነው? ለአዲስ ለሚገባው ሰውዬ ለአንተን ያስገባለ ወይም ደግሞ አንተን ለዛኛው ሰውዬ ያስገባለ። ከጎጆ ብሪጅ ጋር ምንም የሚያገናኘው ነገር የለም። ይሄ ልጠይቀው እንዳትችል ምክንያት ይሆናል። ስለዚህ አንዱ ይሄን እንደዚህ ባህሪያት በጠቅላላ አሁን የነገርኳችሁ ባህሪያት የእስካም የሌብነት አካሄዶች መሆናቸውን በግልጽ የሚያሳዩ ናቸው። በዚህ ውስጥ የመንግስት ድርሻ ምን ይሆናል? መንግስት የአንተን ኪስ የመጠበቅ ኃላፊነት የለበትም። በዚ አትንቀጭቀጭ። ትንሽ ጥያቄ ጠይቁ፣ ትንሽ ጥያቄ ጠይቁ። 83145 ብር ከፍዬ በወር 2800 ብር የማይበልጥ ገንዘብ ከፍዬ ቤት ማግኘት እችላለሁ ወይ? ይቻላል? አይቻለም። ቢኮዝ ይሄ ንግድ ነው። ንግድ ሁል ጊዜ ትርፍ ማምጣት አለበት፣ አለበለዚያ ይሞታል። ትርፍ የሚመጣው ደግሞ ወጫችሁ ከገቢ ማነስ ሲጠበቅበት ነው። ስለዚህ በእንደዚህ አይነት ሁኔታ ኒውክለር ሳይንስ ትበሉት፣ ሁለት ሺ ስምንት መቶ ወር በወር ቆጥቤ ሰማንያ ሶስት ሺ አንድ መቶ አርባ አምስት ብር በመዝገቢያ ከብዬ እቤት ይደርሰኛል በአስር ዓመት ብሎ መጠበቅ በራሱ ለሚያለ እኛ ምንም ማንጠይቅ ለመበላት ዝግጁ መሆናችንን የሚያሳይ ነውና እራሳችሁን ትንሽ ጥያቄ ገንዘባችሁን ከመበላታችሁ በፊት ትንሽ ጥያቄ ጠይቁ እነዚህ ድርጅቶች ሲጀምር የህጋዊነት ከመንግስት ጋር የሚያገናኛቸው የንግድ ፍቃድ የምናምን የምን ችግር የለባቸው ሁሉንም አሟልተዋል ትናንሽ የግብር ጉዳዮች ካልሆኑ በስተቀር ይህ መንግስት ደግሞ ይህን እስካማሉለት ድረስ ያንተን ኪስ አውጣ አታውጣ ምናምን ምን ይልህ አይችልም የትም ሄደ በራሱ ገንዘብ ግብይት መፈጸም ትችላለ። ያ ወንጀል ከሆነ ነው መንግስት ሊጠይቅላችሁ የሚችለውና ተጠንቀቁ ለማለት ነው። ሌላ አስር ዓመት ውስጥ ከፍዬ ለእንትኖች አስረክባለው መቶ መቶ ሺ ቤቶችን ሰርቼ አስረክባለሁ ብሏል። ኪያውሲ መቶ ሺ በአስር ዓመት ውስጥ መቶ ሺ ያስረክባለሁ ያለ ድርጅት በሶስት አመት ውስጥ ራሱ እንዳለው አንድ መቶ ሰባ ሁለት ቤቶችን ብቻ ነው ያስረከበው። ያልቃለ ይሄ የፒራሚድ እስካም ምልክቶች ናቸው። ፒራሚድ እስካም ጫፍ ጫፉ ላይ ያሉ ሰዎች ተጠቃሚ ይሆናሉ ብያቸዋለሁ ከዚህ በፊት። ዳርዳሩ እየሰፋ ሲሄድ የሌቦቹ መጥያ ሰዓት ይሆናልና ተጠንቀቁ። ቪዲዮ እየረዘመ ቢሆንም እንቀጥልበት። ሌላው ስለ ዝግ አካውንት ነው። ዝግ አካውንት የሚባለው ማነው? ዝግ አካውንቱን የሚመራው ከተባለ ገዢው አካል ነው፣ በቤት ውስጥ መሆን ያለበት ሊገዛ የሚሄዱት ሰዎች በጋራ ኮሚቴ አቋቋሙና በእነዚያ ኮሚቴዎች የሚመራ ዝግ አካውንት ይከፍታል። ይሄ ቤት የሚሰራው አካል ቤት እሰራለሁ የሚለው አካል እንደየሰራው ቤዝመንት ሲያወጣ ለቤዝመንት የሚያስፈልገውን ኮለን፣ ሲያወጣ ለኮለን የሚያስፈልገውን ለቀለም ለምናምን የሚያስፈልገውን እንደ ደረጃው እንደ ፕሮግረሱ ያ ኮሚቴ እያወጣ እያወጣ ይሰጠዋል፣ እንደሰራ ካሰራ። ዝግ የሚባለው ይሄ ነው። በራሱ በሪል ስቴቱ የሚመራ ዝግ አካውንት ዝግ አይደለም። እንደዚህ አይነት ዝግ የለም፣ እና ልትጠነቀቁ ይገባል። ሌላኛው የሸማቾች ጥበቃ ባለስልጣን የሚባለው ድለዝ መሳያ ቤት ነው። ሸማቾችን ጥበቅ ጠብቃቸዋለሁ ብሎ እንግዲህ፣ ሸማቾች በዚህ ደረጃ በዚህ ደረጃ እየተበሉ ነው ያሉት። በእርግጥ እነዚህ ካምፓኒዎች ቀስ ብለው ነው እየበዘበዙ የሚጨረሷቸው እንጂ ከዚህ በፊት እንደመጡት በሶስት ወር ውስጥ ምናምኖች ውስጥ ሙልጭ አርጎ አይበሏቸው። የአስር ዓመት ጊዜ ሰጥቷቸዋል። በአስር ዓመት ጊዜ ውስጥ ነው በዝብዘው በዝብዘው ሀገር ለቀው የሚጠፉትና ብትጠነቀቁ መልካም ነው ይላችኋል ወንድማችሁ አሁንታ በርሲሳ። ሁለት መልእክት አለን አንደኛው በዚህ ዓመት ካቀድኳቸው እቅዶች አንዱ ድርጅቶቹ ገና ሳያብቡ ገና ብድግ ሳይሉ በእንጭጩ ኮኪያቸው ላይ የምንቆምበት አካሄድ መኖር አለበት። ህብረተሰባችን ከተበላና ብሩን ከተወሰደበት በኋላ ኡኡ ማለቱ አስናች አስፈላጊ ስለሆነ ስላልሆነ ይህንን በሰፊው የምንሄድበት ይሆናል።